ድርሳነ ገብርኤል ዘመስከረም ምዕራፋን አንድ አምላክ በሚሆን በአቦ ለመንፈስ ቅዱስ አምነን መለየት በአንድነት አንድነትን በመለየት ከዓለም አስቀድሞ በሶስነቱ የነበረ ሰማይ በኳክብታት የጋረደው ምድርም ልምላሜዎችን አብቅሎ የሚያለብሳት መሰረታም በነፋሳው አውታር ያጸናው የተዋረደውን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ከእኛ ዘንድ ለእሱ ምስጋና የሚገባው ለእኛም ከእሱ ይቅርታ መለመን የሚገባን መስከረም አሥራ ዘጠኝ ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ልመናው ከአገልጋዩስ በክርስቲያኑ ጋር ለዘላለሙ ይኖር አሚን። ከአብያ ቤት ከሚያገለግሉት ወገን የሚሆን ዘካርያስ የሚባል አንድ ካህን ነበር። ሚስቱ ካሮን ወገን ናት፣ ስሟ ኤልሳቤጥ ይባላል። ሁለቱም ደጋጎች ነበሩ። በእግዚአብሔር በፍጹም ትእዛዙ በሕጉ ጸንቶ ይኖሩ ነበር። ንጹሖች ነበሩ። ልጅ አልነበራቸውም፣ ኤልሳቤጥ መካን ነበረችና በዕድሜያቸው ማርጅተው ነበር። ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ስለምን ይኖር ነበር። ከዚህ በኋላ በእግዚአብሔር ካህናቱ እንደተለመዱት በሰሞኑ የክህነት ሥራ በሚሠራበት ጊዜ የሚያጥንበት ጊዜ ደርሶ ወደ ቤተ መቅደስ ገባ። ሕዝቡም ዕጣን በሚያጥንበት ጊዜ በውጪ ሆኖ በሙሉ ይጸልዩ ነበር። የእግዚአብሔር መልአክ በጣኑ መሥዋዕት በቀኝ በኩል ታየው ዘካርያስም ባየው ጊዜ ደነገጠ መፍራትና መንቀጥቀጥ ማደረበት መልአኩ ለዘካርያስ ጸሎት ተሰምቶልሃልና አይዟ አትፍራ ነው ሚስት ኤልሳቤጥ ትጸንሳለች ወንድ ልጅም ትወልድላለች ደስ የምትሰኝበት ስለሆነ ስሙን ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይላቸዋል። በእግዚአብሔር ዘንድ ታላቅ ይሆናልና የሚያሰክር ወይንም አይጠጣም። ከእናቱ መሀጸን ጀምሮ መንፈስ ቅዱስ ይሞላበታልና ከእስራኤልም ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ወደ ፊትም በመንፈስ ቅዱስ ይቃኛል፣ በኤልያስ ኃይሉ ይጓዛል። ዘካርያስም ለመልአኪን ነገር እንዲደረግ በምን አውቃለው? እኔ ሽማግሌ ነኝ፣ የሚስቴም የሕፃንነት ወራቱ አልፏላለው። መልአኩም ይህ የምሥራች ነገር ዘንድ ወደ አንተ ይተላል በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ብሎ መለሰለት። ይህ እስኪ ፈጸም ድረስ ድዳኹን መናገር ይሳንሃል፣ በጊዜው የሚፈጸመው ነገሬን አላመንከኝምና እንዲሁም ዲዳ ሆኖ ኖረ። የተወደዳችሁ ወንድሞቼ ሆይ የዚህ የካህል ልብ የመላኩን ቃል ለምን ተጠራጠረ? ከሽማግሌ ከአብርሃም ይስሐቅ መወለድ የሚናገር የወሬትን መጻፍ ሲያውቅ በእምነት በመጽናቱ በዕድሜው መቶ ዓመት ከሆነ በኋላ ሚስቱ ፈጽማ እርጅታ ሳለ እንድትወልድ የሚናገር ኦሪትን የአሕዛብ ሐዋርያ ቢሆን ነገሩን የሚያስደስት የጳውሎስ እንደተናገረ ሽማግሌ መሆኑን ሲያውቅ አብርሃም አመነ እንጂ አልተጠራጠረም ብሎ እንደተናገረ ሙቀት ልምላሜ ተለይቶት እንዳለ እያወቀ እድሜ መቶ ዘመን ነበርና ሳራም ሙቀት ልምላሜ እንደተለያት እያወቀ እግዚአብሔር የነገረውን ተስፋ ይቀራል ብሎ አልተጠራጠረ። ዳግመኛም ልጅህን ይሳቅን ሰዋልኝ ብሎ በነገረው ጊዜ ከይሳቅ ስም የሚያስጠራ ልጅ ይወለድላል ብሎ ከነገረው በኋላ ተጠራጥሮ ለመስዋዕት ቸላላለን ይስሐቅን ይሰዋ ዘንድ በልቡ ቆረጠ። እንጂ ከዚያ አንቀጽ በሌላ ቦታ እንዲህ ተብሎ እንደተናገረ እንዲያስነሳለት አምኖ አብርሃም ልጁ ይስሐቅን ሊሰዋ ወሰደው። ሰውዋሊም ብሎ ለፈተና በነገረው ጊዜ ተስፋ ያናገረለትን እሱ ለመሰዋት አቀረበው። እግዚአብሔር እሱን ማስነሳት እንዲቻለ ነው። ምዕራፍ 2 ዳግመኛም ሐዋርያ ያዕቆብ እንዲህ ብሏል፣ አባታችን አብርሃም በሥራው የከበረ አይደለምን? ልጁ ይስሐቅን ወደ መሰወው ባቀረበ ጊዜ በልቡ የተጠራጠረ ይህ ካህን የሕዝብ መሪ ተብሏል። በካህን መመራትን የሚሹ ወገኖቹ ልቦቹ እንደምን የተጠራጠረ ይሆን? ከቀድሞ ልጅ የከለከለው ኋላም ሊሰጠው የወደደው መነሳት የሚቻለው ሊሰጥ የወደደ እግዚአብሔር አንድ አይደለምን? አሁንስ መስጠት አይችልምን? እግዚአብሔር የወደደው ሁሉ ማድረግ ይችላል። መግደልና ማዳን፣ መግረፍና ይቅርም ማለት፣ ማዋረድና ማክበር ይችላል። ወደ ቀደመ ነገራችን እንመለስ። ከዚህ በኋላ ሚስቱ ጸነሰችና ወንድ ልጅ ወለደች። በስምንተኛ ቀን ዘመዶቿ እናቱን የልጁን ስማን ተብሎ ይጠራ ብሎ ጠየቋት። እሷም ምናልባት መናገር ይችል እንደሆን አባቱን ጠይቁት አለቻቸው። በጠየቁትም ጊዜ የሚጽፍበት ብራና ይሰጡት ዘንድ በእጁ ጠቅሶ አሳያቸው። የሚጽፍበት ብራናም በሰጡት ጊዜ አንደበቱ ተፈቶለት ዮሐንስ ይባል ብሎ ተናገረ። ዳግመኛ የቀድሞ ማስተዋል አሁን የምንነግራችሁን ስሙ፣ በውስጣዊ ሀሳባችሁ አስተያየት የሊቀ መላእክት የቅዱስ ገብርኤል የተወደደ ዜናውን ተመልከቱ። እጅግ የሚወደድ የሚለምኑትን የሚጎበኛቸው ከነገሩ መልካምነትና ጣፋጭነት የተነሳ ሊጠገበ የማይችል የነፍስና የስጋ ጥቅም ነውና በመታገሳችን የመጽሐፍትን ቃል በማመናችን ተስፋችንን እናገኝ ዘንድ የተጻፈውን ሁሉ ለእኛ ምስክር ተቅጻጽ ተጻፈ ተብሎ አመስጋኝ ጳውሎስ እንደ ተናገረ የዘካርያስ ልጅ ዮሐንስን ወደ ምደ በዳ ነጥቆ ወሰደው። ነስሁ እያለ በማስተማር ለእስራኤል እስኪገለጥ ድረስም እየጎበኘው እንደኖረ መንግሥተ ሰማያት ልትሰጥ ቀርባለችና እያለ እስኪያስተምር ሲጎመኛው እንደኖረ ሰምተናል። የነገሩ ምስክርነት ግን ጌታችን ኢየሱስ ክርስቶስ ከመቤታችን ከማርያም ከተወለደ ጀምሮ ሁለት ዓመት ከሆነ በኋላ የጥበብ ሰዎች ኮኮብ እየመራቸው ከምሥራቅ መጡ። ያንንም ኮኮብ ሊቀ መላእክት ቅዱስ ገብርኤል ይመራው ነበር። የተወለደው የዓለም መድኃኒቱ ንጉሥ ወዴታ አለ እያሉ ከፈረስና ከሰራዊት ጋር ወደ ኢየሩሳሌም በደረሱ ጊዜ በምሥራቅ ኮከቡን አይተን ልንሰግድለት መጥተናልና እያሉ። ይህንማ በሰማ ጊዜ ሄሮድስ ደነገጠ። የጥበብ ሰዎችንም ያመጣጣቸውን ነገር በቆይታ ጠየቃቸው። የመጡበትም ምክንያት ስለተወለደው ንጉሥ መሆኑን ነገሩት። ሄሮዶስም እኔ መጥቼ ሰግድለት አለውና ተመልሳችሁ ንገሩኝ አላቸው። ከዚህ በኋላ ሄዱ። ከዋሻውም በደረሱ ጊዜ ኮከብ እየመራቸው መሄዱን ትቶ በመካከላቸው ቆመ። ወደ ዋሻው በገቡ ጊዜ ዮሴፍና ሕፃኑ ከናቱ ጋር አገኙአቸው። ሰገዱለት፣ እጅ መንሻንም አድርገው ወርቅና ከርቤ እጣን ገበሩለት። ወርቁን ስለ መንግሥቱ እጣኑን ስለ አምላክነቱ ከርቤውን የእኛን ነፍስ ምሕረት ለማስገኘት ስለኛ በፍቃዱ ስለተቀበለው ስለ ሞቱ መሪርነት። ወደ ቀድሞ ነገራችን እንመለስ። ከዚህ በኋላ የምስጢር መልአክ ገብርኤል በዚች ሌሊት ተገልጾላቸው በሌላ ጎዳና እንዲሄዱ እንጂ በሄሮዶስ እንዳይመለሱ ነገራቸው። በሌላ ጎዳና ወደ አገራቸው ተመለሱ። ከዚህ በኋላ ሄሮዶስ ተቈጣና የሁለት ዓመት ከዚያም የሚያንስ እድሜ ያላቸውን ሕፃናት ፍጅ ብሎ አዘዛቸው። የታዘዙ ጭፍሮችም ሄደው ልጅን ስጠን እንግደለው አሉት። እሱም ጥቂት ቆዩ ሰጣችኋለሁ አላቸውና ሕፃኑ በትከሻው ተሸክሞ አምጥቶ ቀድሞ በታየው የልጁንም መወለበ ነገረው በመሥዋዕቱ ላይ አስቀመጠው። በዚያ ጊዜ ሊቀ መላእክት ገብርኤል መጣና በክንፉ ተሸክሞ ጲግ ወደ ምትባል ወደ ሲና በረሃ ወሰደው። ሕፃኑ ይህ መልአክ ከአራዊት አፍ እየጠበቀው አደገ። እኛንም ከሚገፋን ጠላታችን እንዲሁም ያድነን፣ ሰውነታችንን ከጠላቶቻችን ከሴጣን ወጥመድ ይጠብቅልን። እሱ እንዳንበሳ እያናሩና ከእኛ የሚውጠውን ያሻልና፣ የጸሎቱ ኃይል በጥምቀት የተወለን ሁላችንም ይጠብቀን። አሚን። ምዕራፍ ሦስት የሊቀ መላእክት ቅዱስ ገብርኤል ታምር። ሂነው ለመናው ካገልጋዩ ሕዝበ ክርስቲያኖ ጋር ለዘላለሙ ይኖር። አሚን። በዚያ ወራት በራዲዮስ የሚባል አንድ ሰው ነበር። ካንድ ባለጸጋ ሰው ዘንድ ሄዶ አንድ መቶ ድሪም ያሻው ነው ነግዶ ትርፍ እንዲያገኝና ከትርፉ ለወተ ሥጋ እንዲመገብ የፈለገው ሰው ነበር። ባለጸጋውም ባገኘው ጊዜ ወርቃ በድሬም ብሎ ለመነው። ባለጸጋው ገንዘቤ እንዳይጠፋብኝ ሂድና ዋስ የሚሆን አምጣ አለው። በራዲዮ ስም የሚዋሰኝ ሰው አለኝ አለው። ከዚህ መምጣት ግን አይችልም። ሁለታችንም ዋሴ ካለበት ቦታና እንሂድ። ያም ባለጸጋ ልጁን ጠራና ልጄ ሆይ ዋስ ሰጥህ ዘንድ ከዚህ ሰው ጋር ሂዳለው መቶ ድሪም ወርቅ ሰጠዋለሁና፣ ሄደውም ከቤተክርስቲያን ደጃፍ ደረሱ። በሬዲዮስም በቤተ ክርስቲያን ውስጥ መልአኩ መስሎ የተሰራውን የሊቀ መልአክ ገብርኤልን ስዕል አየ። ያን ጊዜ በራዲዮስ ለባለፀጋው ልጅ ዋሴ ይህ ሰው ነው አለው። የባለፀጋውም ልጅ ይህ ሰው የታመነ እጅግ የቀና ሰው ነው አለው። ልጁም ከበራዲዮስ ጋር ሄደና ከአባቱ ዘንድ በደረሰ ጊዜ የተዋሰው ሰው የታመነ እጅግ የቀና ሰው ነው አለው። አባቱ መልሶ ልጄ ሆይ የተዋሰው ሰው ማን ይባላል አለው። ልጁ መልሶ እሱማ ቅዱስ ገብርኤል ሊቀ መላእክት ነው አለው። ባለጸጋው ከእርሱ ጋር መሐላ ሳልማማል ቃል ኪዳን ሳልገባ ምንም ምንም ገንዘብ የምሰጠው አይደለም አለው። በራዲዮ ስም ነገ በእግዚአብሔር ፍቃድ የፈለከውን እሰጠሃለሁ አለው። በራዲዮ ስም እስኪ ነጋ ድረስ ወደ ቤቱ ሄደ። በማለዳም ባለጸጋ ወደ ቤተ ክርስቲያን ሄደና፣ በሊቀ መላእክት በቅዱስ ገብርኤል ሲልፊት ቆመ፣ እንዲህ አለ፦ የእግዚአብሔር መልአክት ሆይ እኔ ፍቅርና ይቅርታን ምስክርነትን እለምናለው ወርቄን እንድሰጠው በእኔና በዚህ ሰው መካከል ምስክር ትሆን ዘንድ፣ እኔም እውነተኛና ታማኝ ሆነ ምስክርነትን አምናለው። ካንተና ከእግዚአብሔር በቀር ሌላ ምስክርነት አልፈልግም አለ። ይህንም ከተናገረ በኋላ የባለ ጸጋው ለሊቀ መላእክት ገብርኤል ሰገደ ወደ ቤቱ ሄደና ለሰራዲዮስ መቶ የወርቅ ድሪም ሰጠው ነግዶ ያተርፍበት ዘንድ በአንድ ዓመት ወርቁን ይመልስለት ዘንድ ከእግዚአብሔር ያገኘውን ትርፍ ግን ውክሌታውን ለባለ እኩሌታውን ለበራዲዮስ አድርገው ሊካፈሉ ተስማምተው በራዲዮስም በሊቀ መላእክት በቅዱስ ገብርኤል ልመና ከወርቁ ታላቅ ብዙ ትርፍን አገኘ። በአመቱ መጨረሻ የበራዲዮስ ቀጠሮ አለፈ። የባለፀጋውን ገንዘብ አልሰጠውም። ሴጣን አይነ ልቦናውን አውሮት የተንኮልሶ አድርጎታልና በራዲዮስም በልቡ እንዲህ አለ። በኔ የሚመሰክር ሰው የለም፣ በኔ ላይ የጻፍኩት ምስክርነት የለም። የሊቀ መላእክት ከቅዱስ ገብርኤል ከሥዕሉ በቀር የሰማኝ የለም። ይሄው የማይናገር ምስል ነው፣ በኔ ላይ መሰክርም። ባለጸጋውም ገንዘቤም ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ያን ጊዜ የባለ ጸጋው ተነስቶ በራዲዮ ስን ጠርቶ እንዲህ አለው፦ ወርቄን ከነትርፉ ስጠኝ፣ ፍቅርንም አድርግልኝ። እኔ በእጄ መዝኜ እንደሰጠው መዝነ ትርፉን ጨምርልኝ ስጠኝ አለው። በራዲዮስም የባለ ጸጋው ምንም አልሰጥህኝም አለው። ባለጸጋውም በነገሩ የተነሳ ፈጽሞ አደነቀ። ሂደ ነፍስና ልቦና መርምር ወርቄን ተመልስ ዘንዳለው በራዲዮ በኔለ የታመነ ላይ ታመነ እውነተኛና ምስክር እንደሰጠኝ ይመሰክርልህ። የምታገኝ ከሆነ ወርቅን ከነ ትርፉ ጋር እመልስልህ አለው። የባለ ጸጋው የበራዲዮስን ነገር በሰማ ጊዜ በማድነቅ ወደ ቅዱስ ገብርኤል ቤተክርስቲያን ይዞት ሄደ። በመልአኩ ስዕል ፊት ቆመና፣ የባለ ጸጋው እንዲህ አለ ጌታዬ ቅዱስ ገብርኤል ሆይ መከካከላችን የተደረገውን አንተ ታውቃለ። እኔ ገንዘቤን እንጂ የሱን ገንዘብ አልፈልግም። ወርቄንም ስሰጥ አንተና ምኜ ነው፣ ፈጥነ ፍረድልኝ። የእግዚአብሔር ፍቃድ ይሁን። ባለጸጋውም ይህን ካለ በኋላ በራዲየሱ ምስክሬ ከዚህ ያለ ምስክሬ ይህ ነው አለው። በራዲየሱ በተንኮል በሐሰት ማለ። በዚህ ጊዜ በራዲየስ ከምድር ላይ በግንባር ወደቀ። መንቀሳቀስ የማይቻለው ሆነ፣ እንደ ድንጋይ ድርቅ አለ። ሰዎች ሁሉ ትንፋሹ ቃል እንደሌለው ባዩ ጊዜ ፈጽሞ አደነቁ፣ ደነገጡ። ያን ጊዜም የተደረገውን አዩ ዘንድ ብዙ ሰዎች ተሰበሰቡ። በዚያ ጊዜ የሊቀ መላእክት የቅዱስ ገብርኤል አምላኩ አንድ ብቻ ነው አሉ። የማይለወጥ እንደሱ ያለ አምላክ የለም አሉ። ያን ጊዜም አታላይ ሰው በሰማይና በምድር መካከል የተሰቀለ ጌታዬ ሊቀ መላክት ገብርኤል ሆይ፣ ስለ ሃይማኖቴ ጉድለት ይቅርበልኝ፣ በኀይልህም ገናንነት ተማፀኛለሁና ይቅርበልኝ። በታላቅ ክብርም ፊትን በመማል የበደኩትንም አቃለልኝ። ሕዝቡም ይህንን እያለ ስጮ ሰምተው ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ትዕግስቱ ምንጥቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ምሳውን ተቀበለለት፣ ከተሰቀለበት አወረደው። ውዳጁን አእምሮ እስኪመለስ ድረስ በመልካም ቦታ ነው የተናገረው። እስኪያስታውስ ድረስ ያን ጊዜ ተነስቶ ሄደና ወርቁን ከነትርፏ አመጣ፣ ለባለ ጸጋውም ሰጠው። እሱም ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ አድርጎ ሰጠው። መዶሪያኑ ከገብርኤል ቤተ ክርስቲያን አጠገብ አደረገ። እስከ ጊዜ ረፍቱም ድረስ ለገብርኤል ቤተ ክርስቲያን በማገልገል ኖረ። በረከቱ አገልጋዩን ሕዝበ ክርስቲያኑ ሁሉ ይጠብቀው፣ አሜን። ምዕራፍ አራት የሊቀ መላእክት የቅዱስ ገብርኤል ታመርሂ ነው። ልመናው ከአገልጋዩ ሕዝበ ክርስቲያኑ ጋር ለዘላለም ይኑር፣ አሚን። በዚያ ወራት ማርያም ተነስታ ወደ ይሁዳ ሀገር ወደ ገሊላ ሄደች። ከዘካርያስን ቤት በገባች ጊዜ የኤልሳቤጥ ጽንሷን አወቀች። ለሚፈሩትም ሰዎች የሚሰጠውን የእግዚአብሔር ቸርነቱን አደነቀች። ሰላምንም ሰጠቻት። ይቅርታ ቅንነት ተገናኙ፣ ጽድቅና ሰላም እንደሆኑ ብሎ ዳዊት እንደተናገረ፣ በማኅፀና ያለው አውቆ በድንግል ማኅፀን ላለው በደስታ ሰገደ። ወደ እርሱም እንዲወጣና እንዲሰብክ ፈለገ። ለመውጣት የማይቻለው በሆነ ጊዜ፣ በትንቢት አነጋገር በእናቱ አፍ ሰምቶ ተናገረ፣ በወንጌል እንደተነገረ ኤልሳቤጥ የማርያም ቃልና ሰላምታን በሰማች ጊዜ ጽንሱ በማኅፀኗ ዘለለ ተናወጠ። መንፈስ ቅዱስን በኤልሳቤጥ ላይ መላ፣ በታላቅ ቃልም ጮህች። ከሌሎች ሴቶች ተለይተሽ የተባረክሽ የማኅፀንሽ ፍሬ የተባረከ ነው ብላ በታላቅ ቃል ጮህች። አሁን ሰላምታ ስትሰጪኝ ቃልሽን በሰማው ጊዜ በማኅፀኔ ጽንሱ በደስታ ዘሏልና ተናውጦብኛልና ድንግልም የማኅፀንሽ ፍሬ የተባረከ ነው፣ ያለችውን የኤልሳቤትን ቃሏን በሰማች ጊዜ መንፈስ ቅዱስ በባሏ እንዳደረባት አወቀች። ስለማይመረመር ጸጋ የእግዚአብሔር ምስጋና ቀጠለች። ነፍሴ እግዚአብሔርን ታከብሯለች አለች። በኃይሉ ሁሉን የሚሸከም እሱን የተሸከምሽው መንፈሳዊት ሆይ በእውነት አወቅሽው። ከሰማያት በላይ ከፍ ከፋል ሰማያት የማይወስኑትን የመላእክት ሠራዊት የማዩትን እሱን በማፀን ሻ አድሯልና፣ ልቤን በጌታዬና በአምላኬ ደስ ይላታል። የባሪያውን ትሕትና አይቷልና፣ እንግዲህ ትውልድ ሁሉ ያመሰግኑኛል። ታላላቅ ኃይላት አድርጎልኛልና፣ ስሙ ቅዱስ ነው። ይቅርታውም ለሚፈሩ ሰዎች ለልጅ ልጅ ይኖራል። በክንዱ ኃይል አደረገ የልቦናቸውን ሐሳብ ከፍ ከፍ የሚያደርጉትን በተናቸው። አለኞችንም ከዙፋናቸው ገለበጣቸው፣ ትሁታንንም ከፍ ከፍ አደረጋቸው። ሩባንንም ከበረከቱ አጠገባቸው፣ ባለጸጎችንም ባዷቸው ሰደዳቸው። ወዳጁን ብላቴናው እስራኤልን በረድ ጠበቀው። ለአባቶቻችን የነገረውን ይቅርታውን አስቧልና እስከ ዘላለሙ ለአብርሃምና ለዘሩ የነገረውን ተስፋውን አስታወሰ። የአብርሃም ዘር የተባል ከቃል እግዚአብሔር የተለየን የተራም እኛንም በጌታችን በኢየሱስ ክርስቶስ አምነን ለትምህርት የተጠራን እኛን አጽናን፣ እንደ ተጻፈ ሁሉ በላያችን ለተጠራብን ለኛ እንድንሰጠን በኢየሱስ ክርስቶስ የአብርሃም በረከቱ ለአሕዛብ ይሆን ዘንድ በሃይማኖት የመንፈስ ቅዱስን ተስፋ ያገኙ ዘንድ ያመን እኛንም በሃይማኖት የአብርሃም ልጆች እንሆን ዘንድ በእግዚአብሔር በዙፋኑ ፊት ምረት እናገኝ ዘንድ ለመንፈስ ቅዱስ ምስጋና ክብር ያለው ገንዘብ ይሆን ዛሬም ዘወትርም ለዘላለም አሜን። ምዕራፍ አምስት የሊቀ መላእክት ቅዱስ ገብርኤል ታምርሂ ነው። ልመናው በረከቱ ከአገልጋዩ ሕዝበ ክርስቲያኑ ጋር ለዘላለም ይኑር። ጢሞቴዎስና የሮሙ ቴድሮስን እንደረዳቸው የሚናገር ሮማዊ ቴድሮስ የሚባል የሮም ሰው ነበር። ይህንን ቅዱስ ንጉሥ ዘንድ ለጣውቶስ ገዳለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም አለው። ከዚህ በኋላ ጽኑ ቅጣት ይቀጣው ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ትግስቱን ባየ ጊዜ ሊቀ መላእክት ቅዱስ ገብርኤል ላከለ ሹሙንም ገደለው፣ አጠፋው። ለቴዎድሮስም የሚቀመጥበትን ነጭ መንፈስ አምባ ላይ ፈረስ ሰጠው። የክርስቶስንም ሃይማኖት እየዞረ የሚያስተምርበት ነው። በረከቱ በአገልጋዩ ሕዝበ ክርስቲያኑ ጋር ለዘላለም ይኖር፣ አሚን። ከፈረሰኞች ጋር ለተዋጋ ለቴዎድሮስ ሰላምታ ይገባል። መንፈሳዊ ፈረስን የሰጠው ገብርኤል ሆይ መሬት ከምትወስ ሥጋዬ ጋር ነፍሴን ያስጠበቅኩ ወደ ሰማይ መንገድ ባቀናው ጊዜ በፊት ባለሟልነትን ሰጠኝ።